ሰላም ሰላም! ውድና የተከበራችሁ ተመልካቾቻችን ዛሬ ሚያዝያ 23 ወይም ሜይ አንድ የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ፣ ወደ ዕለቱ የምንዛሬ መረጃዎችን መረጃችን በቀጥታ እንለፍ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 159 ብር ከ36 ሳንቲም እየተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ፀሐይ ባንክ ሲሆን 131 ብር 53 ሳንቲም ተገዝቶ 134 ብር 14 ሳንቲም እየተሸጠ ነው። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 179 ብር ከ94 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘር የሚገኘው ባንክ አሃዱ ባንክ ሲሆን 149 ብር 98 ሳንቲም ተገዝቶ 152 ብር 98 ሳንቲም እየተሸጠ ነው። በንግድ ባንክ 129 ብር 04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 192 ብር 37 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ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 እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ሲሆን 94 ብር ከ77 ሳንቲም ተገዝቶ 96 ብር ከ67 ሳንቲም እየተሸጠ ነው። በንግድ ባንክ 86 ብር ከ07 ሳንቲም ተገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ አንድ የአውስትራሊያን ዶላር በጥቁር ገበያ 101 ብር ከ72 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ 84 ብር ተገዝቶ 85 ብር ከ68 ሳንቲም እየተሸጠ ነው። በንግድ ባንክ 78 ብር ከ15 ሳንቲም ተገዝቶ 79 ብር ከ71 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 21 ብር ከ81 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 18 ብር ከ02 ሳንቲም ገዝቶ 18 ብር ከ38 ሳንቲም እየተሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ተገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 211 ብር ከ49 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 175 ብር ከ46 ሳንቲም ገዝቶ 178 ብር ከ97 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 152 ብር ከ78 ሳንቲም ተገዝቶ 155 ብር ከ83 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 519 ብር ከ74 ሳንቲም በመመንዘር ላይ ነው። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 43 ብር ከ35 ሳንቲም ሲመነዘር በንግድ ባንክ በባንኮች በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ሲሆን 36 ብር ከ73 ሳንቲም ገዝቶ 37 ብር ከ43 ሳንቲም እየሸጠ ነው። ንግድ ባንክ ደግሞ 33 ብር ከ76 ሳንቲም ገዝቶ 34 ብር ከ44 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 42 ብር ከ45 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 35 ብር ከ10 ሳንቲም ገዝቶ 35 ብር ከ80 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም እየተመነዘረ ነው። አንድ የኦማን ሪያል በጥቁር ገበያ 413 ብር ከ85 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 224 ብር ከ72 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 421 ብር ከ56 ሳንቲም እየተመነዘረ ነው። አንድ የቱርክ ሌሬ በጥቁር ገበያ 4 ብር ከ13 ሳንቲም በመመንዘር ላይ ይገኛል። የግብፅ ፓውንድ በጥቁር ገበያ 3 ብር ከ12 ሳንቲም እየተመነዘረ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች ዕለታዊ የምንዛሬ ተመኔን ይመስላል። እስከ መጨረሻው ድረስ እየተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን በዚያ በቃን። መልካም ጊዜ